ሰላም ውድ ቤተሰቦቻችን እንደምን ሰንብታቸዋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምረዋል። አለመሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናትና ምርምሮችን፣ አዳዲስ ሳይንሳዊ ግኝቶችን ትኩረት አድርጎ የሚያቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። በሀገራችን የ አስራ ሁለተኛ ክፍል መልቀቂያ ፈተና የሚወስዱ የተማሪዎች ቁጥር ከዚህ ቀደም በከፍተኛ ቁጥር ያልፍ የነበረውን የተማሪ ቁጥር ጋር ሲነጻጸር ለምን ክፍተትስ አሳየ? ችግሩ ከምን ይጀምራል? በከፍተኛ ቁጥር ማሳለፍስ ለምን ተሳነ? ምክንያቱ ምንድን ነው? ወይስ ያልገባን ጉዳይ አለ? በዚህ ላይ እናወራለን። አንዳንዶች የትምህርት ፖሊሲውን ምክንያት ያደርጋሉ። የተማሪዎችን ተስፋ መቁረጥ፣ ተስፋ ያለ መሰነቅ እንደ ምክንያት ያነሳሉ። አንዳንዶች ደግሞ በኩረጃ አልፋለሁ ብለው ማሰብና ጊዜን መጠበቅን ምክንያት አድርገው ያቀርባሉ። የማህበረሰብ ቀውስ የሶሻል ሚዲያ ትስስሩ ከፍተኛ የሆነ የአእምሮን እና የጊዜን በመውሰዱ ምክንያት ይሄ ነገር ተከስቷል የሚሉም አሉ። እንዲሁም ደግሞ አዲሱ የትምህርት ፖሊሲ ወይም ደግሞ አዲሱ የፈተና ሲስተም ይህንንም አመጣ የሚሉ አንዳንድ ሀሳቦችን የሚሰጡ ሰዎች አሉ። ዞሮ ዞሮ እንደ ሀገር ይሄ ነገር ተከስቷል። ምክንያቱ ምንድን ነው? መነሻ ነገር ውስጥ ምንድን ነው? ሪል የምናየው ነገር ምንን ይጠቁመናል የሚለውን ሀሳብ በመያዝ የፖሊሲ ጥናት ተቋም አሉ ያላቸውን ምክንያቶችን በማጥናትና በመፈተሽ አንድ ሰፋ ያለ የጥናትና ምርምር ስራዎችን ያካተተ ስራን ሰርቷል። ጥናቱ መላ ሀገራችንን ለማካተት የሞከረ ነው። ይህን ጥናት በዋናነት የመራው ደግሞ ዶክተር ደሳለኛ አንሲሶ የዛሬ ፕሮግራም እንግዳ ነው በዚህ ሀሳብ ዙሪያ እንድናወራ በስቱዲዮአችን ተገኝቷል። ውድ ጊዜውን ሰጥቶ እናንተ ውድ ቤተሰቦቼን አክብሮ እዚህ በመገኘቱ ከልብ አድገ እናመሰግናለን። አብራችሁን ቆዩ። ዶክተር እንኳን ተገናኘን፣ እንኳን እንዳናቆያቸ እንኳን እንደናመጣ። ሁለተኛ ጊዜ ነው ስትመጣ፣ ከዚህ በፊትም መጥተህ ነበረ። ያኔ ያነሳነውም ጉዳይ ወሳኝ ጉዳይ ነበር አለ ተማሪዎች ከሀየር ኤጁኬሽን ከጨረሱ በኋላ ወደ ስራ ዓለም በሚሄዱ ሰዓት የሚገጥማቸውን ተግዳሮት እና ያንን ደግሞ እንዴት መፍታት አለብን የሚለው ሀሳብን ለመንግስት ነው እንግዲህ ለፖሊሲ ሜከር ያቀረባችሁት። ጥሩ ሀሳብ ነው እንግዲህ መንግስት ይጠቀምበታል ብለን እናምናለን። ፖሊሲ ጥናት ተቋም በሀገራችን ውስጥ እንግዲህ ሀሳብ አፍላቂ ተቋም ከሚባሉ በዋናነት ከሚጠቀሱ ተቋማት ውስጥ አንዱ አይደል ነው። ብዙ ነው የምትሠሩት። ምናልባት የጤናው ዘርፍ አካባቢ ያልሰማውም እንጂ የትኛውም ዘርፍ ላይ ብዙ ጥናትና ምርምር እንደምታደርጉ አውቃለሁ። የተወሰነም የጤና ዘርፉ ላይ የምትነካኳቸው ነገሮች አሉ። የተወሰነ ነገር እ ስለ ፖሊሲ ጥናት ተቋም ንገረንና ከዛ ወደ አንዳንድ ሀሳቦቻችን ይመጣል። በጣም ጥሩ ፖሊሲ ኢንስቲትዩት የምንለው ወይም ፖሊሲ ጥናት ኢንስቲትዩት የምንለው በኢትዮጵያ ውስጥ ያለው አንዱ በጎቨርንመንት አፊሌትድ የሆነ ለመንግስት ጠንከር ያሉ ከምርምር የመነጨ ሬግሬስ ኤቪደንስ የምንለውን ጠንከር ያለ መረጃ ላይ የተመሰረተን የፖሊሲ ሚክራ ሀሳብ የሚያቀርብ ተቋም። ይህም ያው እንደ እድሜውም ካወሰድ ነው ሁለት ተቋማት መርጅድ ሆኖ በተለይም ድሮ የኢትዮጵያ ዲቨሎፕመንት ኢዲአርአይ የምንለው ኢትዮጵያን ዲቨሎፕመንት ሪሰርች ኢንስቲትዩት እና በኋላ ላይም ደግሞ ፒኤስአርኤስ የሚባለው ፖሊሲ ስተዲስ ሪሰርች ሴንተር የሚባለው ሁለት ተቋማት መርጅድ የሆኑ ናቸው። እንደ ዕድሜ ወደ 26 ዓመት እድሜ ገደማ ያለው ተቋም ከኢዲአርአይ ጀምረን ኮንትሬስ ስናደርገው አሁንም ያለ ነው። ያው ቢሮ የሚገኘው በድሮ ኢዲአርአይ ቢሮ ስለሆነ ማለት ነው። ያው ትልቅ ተቋም ነው። ይሄ ተቋም ደግሞ ምርምሮቹን በሁሉም ዘርፎች ላይ ያደርጋል። ይሄን ብለን ስናወራ እንደ እንትኖ ስናየው ወደ ስድስት ማዕከላቶች አሉ። በስድስቱ ማዕከላት ወደ 14 ዲፓርትሜንቶች አሉ። እነዚህ 14 ዲፓርትሜንቶች ወደ ሃምሳ ሁለት አካባቢ ቴማቲክ ኤሪያ ወይም የምርምር ትኩረት አቅጣጫዎች ተብሎ ይተለየዋሉ እና በእነዚህ ዙሪያዎች ላይ እናደርጋለን። እነዚህም ያው ለምሳሌ አሁን ወደ እኔ ወደ ማህበራዊ ዘርፍ ብትመጣ አንዱ ማህበራዊ ዘርፍ ማህበራዊና አካታችነት የሚባለው ማዕከል ነው። እኔ አሁን ያለውበት እና እኔ የሚመራው ማዕከል እሱ ሁለት ዲፓርትመንቶች ከስሩ አሉት፣ ዘጠኝ አካባቢ ቴማቲክ ኤሪያዎች አሉት። ሪሰርቸር እንደ ተቋም ወደ 83 አካባቢ ያለው አሁን እኔ ጋር ወደ 14 አካባቢ ወይም በእኔ ማዕከል ውስጥ ወደ 14 አካባቢ ተመራማሪዎች አሉ። እንደ ተቋም ስንወስደው ግን ወደ 83 አካባቢ ተመራማሪዎች አሉ። ከዚህ ውስጥ ኒርሊ ስልሳ ፐርሰንቱ ሶስተኛ ዲግሪና ወይ ፒኤችዲ የምንለው ያላቸው ናቸው። ከዛ የቀሩቱ ደግሞ ሁለተኛ ዲግሪ ያላቸው ተመራማሪዎች ናቸው ማለት ነው። ሶ ይሄንን ስትራክቸር ይዞ ነው የሚሰራው። ሁሉንም ዘርፍ ለማካተት ይሞክራል። ጤናውም ዘርፍ አለ። ጤናው ለምሳሌ አሁን ማህበራዊ ዘርፍ አንዱ ከሚያጠናው ሄልዝ እንደ ኒትሪሽን የምንለው ቴማቲክ ፓርቲኩላርሊ በቀድሞ ጊዜያት ላይ በኑትሪሽን አካባቢ ላይ ጠንከር ያሉ ስራዎችን ሰርተናል። ሄልዝ ላይ ግን በደንብ እንጌጅ አድርገን የሚጠበቀንን አይል ያን ይል አልሰራንም። ግን አንዱ አሁን የፊውቸር ከዚህ ጊዜ በኋላ በምኖረን ጊዜ ላይ ሄልዝ አካባቢ ላይ ያለውንም ማጠንከር ነው። ስቲል ከሚኒስትሪ ኦፍ ሄልዝ ጋር ይህን ስራዎችን ግን አብራን እንሰራለን አሉ የምንሰራቸው ስራዎች በጣም እንደሌሎቹ ዘርፎች ላይ በቁጥር ሰፋ ያሉ ምርምሮች እንኳን ባናደርግም ስቲል በሄልዝ ምንትኖች ላይ አሉ በእርግጥ ያው የእሱም እንትን ያው ሁለት ተቋማት አሉ። አሃሪና ለምሳሌ ኢ ፒ ኤች አይ ሄልዝን ትኩረት አድርጎ የሚያጠሩት ምስላሉ ነው። ግን የኛ ደግሞ ሞር ኦፍ ወደ ፖሊሲ ስለሚሄድ ያንን ሜርጅ አድርጎ ከኢ ፒ ኤች አይ ለምሳሌ ኢ ፒ ኤች አይ ጋር አሁን ኒውትሪሽን ስንሰራ ከኢ ፒ ኤች አይ ጋር የሚወለዋለ አንድ ላይ ነው የምንሰራው። እና ዳይቨርሲፋይድ አሁን ይሄ በዚህኛው ወቅት ላይ የምርምሩም ስራ የሚጋብዘው ማልቲ ማልቲ ዲሲፕሊነሪ ስለሆነ ማልታይ ዲሲፕሊነሪ አፕሮች ነው ምንከተለው አንድ ምርምር ላይ የነምበር ኦፍ ዲሲፕሊነሪዎችን እንትን ማድረጉ ነገሮችን በብዙ አንግል እንድታየው በኋላም ፋይዳ ያለውንም ግኝትን ለፖሊሲ ምክራ ሀሳብ አድርጋ እንድታቀርቦም ስለሚጠቅ ያን አፕሮች እንከተላለን። ሀሳቡን መንግስት ነው የሚሰጣችሁ ወይስ ከራሳችሁም ተነሳሽነት? በሁለቱም መንግል መንግስት ለምሳሌ ብለን ስናወራ ሚኒስትር መስሪያ ቤቶች፣ ኢንስቲቱቶች፣ ተቋማት በዚህ ዙሪያ ላይ ይጠናለን ብለው ፍላጎትን ይዞ ይመጣሉ። ተቋሙም የተቋቋመበት ዋና አላማው ደግሞ ችግር ፈቺ ብለን ስናወራ እዛ ያለው ተመራማሪ በተመራማሪ እይታ አገሪቱ ውስጥ ያለው ችግር ለአገር የሚጠቅመው ችግር አገሪቱም ውስጥ ላይ በጥናት መፈታት አለበት ተብሎ የሚታሰበውን ችግር በተመራማሪ እይታም ይታይና የምርምር አጀንዳ ይሆናል። ሰው ሁለቱንም መንገድ ነው የምንጠቀመው ማለት ነው። አንዳንድ ጊዜ የጥናትና ምርምር ሪደንደንሲዎች ይከሰታሉ። ለምሳሌ አንድ ተቋም ላይ የተጠና ጥናት ሌላ ተቋም ላይ እንደገና በድጋሚ ይጠናል። ሁለቱም ለአንድ ሀገር እስከሆነ ድረስ ለአንድ ለፖሊሲ ሜከር የምናቀርበው እስከሆነ ድረስ እንደዚህ አይነት ክፍተቶች እንዳይኖሩ ምን አይነት አካሄዶችን ትጠቀማላችሁ? ወይስ አሳታፊነቱ ለምሳሌ ዩኒቨርሲቲዎች ኢንቫይት ታደርጋላችሁ የምርምር ማዕከላትን? እንደዚህ መርጃ አድርጋችሁ የምሰሯቸው ነገሮችን ምርምሮችን ጋር አጀንዳውን ሴት ስናደርግ የምርምር አጀንዳውን ስንለይ ይሄ ምርምር አይ እንደሚጠቀመው ማን የምለውን እንለያለን አብሮ ከዛ የመጣ ከሆነ ቀጥታ ነው እንግዲህ የምሰራው ከኛ ኢንሼሽን ወይም ከተቋም ተመራማሪ ኢንሼሽን የሚመጣ ከሆነ ማን ነው ተጠቃሚ የሚለውን ነገር እናያለን። እዚህ ዙሪያ ላይ ከዚህ በፊት የተጠነ ጥናት አለው ካለ ኦኬ ምን ጋፕ አለው የሚለው ታዋለ። ምርምር ብለን ስናወራ ሪሰርች የምንለው ደግሞ ደጋግሞ አንድ ዙሪያ ላይ ማጥናትን ጭምር ይፈቅዳል። ምክንያቱም የምናይበት አንግል ስኮፑ ወሰን የምንለው ስለሚለያይ የተጠቀምንበት ሜትሮሎጂ የተጠነበት ጊዜ ጭምር በምርምሩ ፋይዳነት ላይ ጥያቄ ስለሚያስነሳ እነዚህን ነገሮች ከታየ፣ ኦኬ አጀንዳ ሪደንደንሲ ከሌለው በዚህ ቬሪፋይ ካደረግ ታጠናለህ። ስናጠና ግን አጀንዳውን፣ ሀሳቡን እንዲገዙት እንዲጠቀሙት የሚመለከተውን ተቋም ከመጀመሪያው ጀምረን ኦንቦርድ እናመጣለን። ኮንሰፕት ኖትን ዲቨሎፕ ስናደርግ በዚህ ላይ ሊመረመር ልንሰራ እነዚህ እነዚህ ነገሮችን ለማየት አስበናል። በዚህ ላይ ሀሳብ አላችሁ ከዚህ ሌላ የተለየ ፕራዮሪቲ ያላችሁ የሚለውን ነገር ኮንሰልት እናደርጋለን። ግን ይሄ አደንድ ፕሮፖዛልም ላይ የኛ ሞር ለኮንሰምሽን ስለሆነ ልንጠቀመው ግብአት እንደሆነ አንድን ስትራቴጂ ሊሆን ይችላል ፖሊሲን ለማሻሻል ለመቅረጽ ግብአት እንዲሆን ችግርን ለመፍታት እስከሆነ ድረስ ያን የሚጠቀመው አካል ይጠቀመዋል ወይ የሚለውን ነገር መጨረሻ ላይ ሳይሆን የምናመጣው ከመጀመሪያው ጀራ ምስል ለምናጣው ባለቤትነቱም ጭምር ይፈጥራል አብሮ ይሄዳል ማለት ለዚህም ከዩኒቨርሲቲ ሊሆን ይችላል ወይ ከምንሰራበት ከምርምር ተቋም ባለሙያ ካለ እንጌጅ እናደርጋለን ለምሳሌ አሁን በዚኛው ላይ ከአዲስ ዩኒቨርሲቲ የትምህርት ባለሙያዎች ስለሆኑ ኢንጌጅ አድርገናል። አሁን በዚህ አሁን በዛሬ በምናወራው ማለት ነው። በትምህርቱ ዓለም ላይ በጣም ረዥም ጊዜ የቆዩት አንድ ፕሮፌሰር እና አንድ አሶሲዬት ፕሮፌሰር በዚኛው ጥናት ላይ አብሮናሉ። ይህን የትምህርቱን እንትን በደንብ ስለሚያውቁት ማለት ነው። ሴክተሩ ላይ በጣም የቆዩ ሰዎችን እና ያው ከኛ ጋር ይሄ ማልቲዲስፕሪ ያልኩን አፕሮችንም እሱንም ኪፕ ለማድረግ ያው ተጠቅመናል ማለት ነው። ይህን ብዙ ጊዜ የምንከተለው አፕሮች ነው። ውድ ቤተሰቦቻችን እንግዲህ ስለ ፒኤስ አይ ወይም ደግሞ የፖሊሲ ጥናት ተቋም ማን ነው የሚለውን ሀሳብ የተወሰነ ዶክተር እንዲነግረን ፈልጌ ነው በጣም አመሰግናለሁ በድጋሚ አሁን ዛሬ ወደ ተነሳንበት ሀሳብ መለስ ስንል እንግዲህ በሀገራችን የትምህርት ስርዓታችን ላይ ልናነሳቸው የሚገቡ ሀሳቦች ውስጥ አንዱን ያነሳችሁት በተለይ 12ኛ ክፍል መልቀቂያ ፈተና የሚወስዱ ተማሪዎች ቁጥር ለምን ቀነሰ የሚለው ጥያቄ ሁላችን ውስጥ አእምሮ ውስጥ ያለ ጥያቄ ነው። ስለዚህ ይሄንን ማጥናት እንደ ሀገርም በትምህርት ሌቭል ላይ ምን ላይ እንዳለንም ያሳያል። ሁለተኛ ደግሞ አብረን ማንሳት ያለብን ነገር በተማረ የሰው ኃይል ነው የሀገራችንን የወደፊት እጣፈንታ የምንወስነው እና እዚህ ላይ ማሰብ እንዳለብን ያመለክታል። እና በርካታ ተማሪዎች ኖረውን ብዙ ተማሪዎች ከወደቁብን እንደ ሀገር ፌል የምናደርግበት ነገር ስለሚሆን እዚህ ላይ ታሳቢ ያደረገ ጥናት ነው እና እስኪ እንደው ከጥናቱ ሀሳብና መነሻ ለምን ተጠና፣ ምን አያችሁ የሚለውን ነገር መጀመሪያ እናንሳ። እንዳልከውም ነው በተለይ ከ2014 14 ላይ ወደ 32 አካባቢ እንደዚያውም 34 አካባቢ ፈተና ማለፍ የሚለው ነገር ይሄ በጣም የትምህርት ማህበረሰብ የምንለውን በትምህርት ላይ እንግዲህ ሁሉም ሰው ስቴክ አለ ድርሻ የምንለው ማለት ነው። ማህበረሰብን ጥያቄ ውስጥ የከተተና የሚዲያም አጀንዳ የሆነው ነገር ነው። ከፓርላማንም ጭምር ወላጆችን፣ ተማሪዎችን፣ ማምራንን፣ ፓርላሜንትን በትምህርት ላይ ድርሻ ያለውን ማህበረሰብን በሙሉ የደሰሰ ምንድን ነው የተፈጠረው? በዚህ በሪሴንት ላይ በነበረው የ12ኛ ክፍል ማለፊያ ውጤት ላይ የመጣው ለውጥ ከምን ጋር ነው የሚገናኘው የሚለውን ዳይናሚክሱን መገምገም ነበር የዚህ ጥናት ዋና እንትኑ ማለት ነው። ይሄ ጥያቄ ስለነበረ ማለት ነው። ቅድም አንተ እንዳነሳው ትምህርት ለአንድ ሀገር ለማህበራዊም፣ ለኢኮኖሚያዊም ለፖለቲካል እንትኑም በጣም ወሳኝ ነገሮች ናቸው። እና እነዚህ አካባቢ ላይ ፖለቲካሊ ስቴቢል ሶሻሊም ዴቨሎፕድ የሆነ ኢኮኖሚካሊም ግሮዝ ኢኮኖሚክ ዲቨሎፕመንቱንም ሁሉንም ለማሳለጥ ትምህርት የምንለው ነገር ወሳኝ ነው። እንዴት ነው የተማረ ሰው ኢኖቬቲቭ የሆነ ትምህርት የምንለው ስኪልን ናውሌጅን ነው ለሰው ልጅ የሚሰጠው። ማይንድ ሜንታል ዲቨሎፕመንት ነው ለሰው ልጅ የሚሰጠው። ከዛም የሚወጣው ሰው ስኪል ናውሌጅ አለ ብለን ስናወራ በኋላ ላይ ኢኖቬቲቭ የሆነ ማይንድን ወይም የሰው ሀብት ልማት የምንለው ላይ ነው አንዱ የሚሰራው ትምህርት። ሶ ኢኖቬቲቭ የሆነ ማይንድ አለ ብለን ስናወራ ምንድን ነው የምትለው ኢኖቬሽን አለ ብለን ስናወራ ቴክኖሎጂ አለ ማለት ነው። ቴክኖሎጂ አለ ብለን ስናወራ ኢኮኖሚክ ግሮዝ ኢኮኖሚክ ዴቨሎፕመንት የምንለው ነገር ይመጣል። ሶ ይሄ ማህበራዊ ነገርን ይቀርፋል፣ ኢኮኖሚካልም ግሮዝ እንዲኖረን ይጠቅማል፣ ፖለቲካል ስቴብል የሆነ ሀገር እንዲኖር ያደርጋል። እዛ ጋር ኮንትራዲክቲንግ ነገር ሲፈጠር ምንድን ነው የምለውን ነገር ለመፈተሽ ነው ያደረግነው። የምርምር መጠየቂያዎቻችንም ከዚሁ ጋር የተገናኘ ነው። ሪሊ አሁን ብቻ ነው እንደዚህ ቁጥሮች ከዚህ በፊት ስንት ተማሪ ነበር ሲያልፍ ነበረ የነበረውን ትሬንዱን ማወቅ አንዱ ነገር ነው። ሌላኛው ደግሞ የነበረው በሰውም ግንዛቤ ውስጥ አዲሱ የፈተና አሰጣጥ ስርዓት ነው ለዚህ ውጤት ያበቃ የምልም ግምትም ስለነበረ ሪሊ እሱ ነው። እሱስ ምን በጎ ጎኖች ነበሩት፣ ምን ራሱ አሉታዊ ወይም ኔጋቲቭ ተጽዕኖ ነበረ የምንለውንም የሱንም መለየት አጠቃላይ ትምህርት ስርዓት ውስጥ ራሱ ለትምህርት ውጤት ምን ያህል ይሰራል። አጠቃላይ ትምህርት ስርዓት ብለን ስናወራ የትምህርት ቤት መሰረተ ልማት፣ የማምራኖች ሰፖርት ሲስተም የምንላቸው እነዚህ ነገሮች በሙሉ ያለው ሪሶርስ ትምህርት ቤት አካባቢ ያለው ነገር ምን አይነት ምን አይነት ስራዎችን እየሰራ ነው። ለተማሪን በተለይም ከሚጠበቀው የለርኒንግ አውትካም የምንለውን ከትምህርት የሚጠበቀውን አውትካምን አቴን እንዲያደርግ ምን ይሰራል የሚሉትን እና የትምህርት ስርዓቱ ራሱ ከለርኒንግ አውትካም ጋር አላይን ያደርጋል ወይ የሚሉትን መጠይቆችን የሚመልስ ምርምር ነበር። ጥሩ ነበር። ጥሩ ነበር ማለት ይሄ ሰፊ ሀሳብ ነው። እውነት ነው። በጣም ሰፊ ሀሳብ ከመሆኑ የተነሳ ኢትዮጵያ ደግሞ ትልቅ ሀገር ነች። በየአመቱ ከስምንት መቶ ሺህ በላይ ተማሪዎችን ነው የምናስፈትነው። ስለዚህ ጂኦግራፊካሊ ሶሻሊም እያንዳንዱን ማህበረሰብ ክልሎችን ሄዶ መድረስ ይፈልጋል። ዳታውን ከዛ ኮሌክት ማድረግ ይፈልጋልና ምን ያህል የተጨበጠ ዳታ ለማግኘት ሞከራችሁ? ይህንን ማንሳት አለበትምናለአቶ ና ጥያቄ ነው። ይሄኛው ጥናት ከአማራ ክልል ኤክሰፕት ከነበረው አሁንም ካለው ሲቹኤሽን ውጭ ገብቶ መረጃ መሰብሰብ በተለይም ትምህርት ቤትም ላይ የተገናኘ ስለሆነ ከዛ ክልል ውጭ እና አንዳንድ ቦታ ሆትስፖት አንዳንድ ክልል ብየ ሰራ ለምሳሌ ሮሚያ ክልል ላይ የተወሰነ ሆትስፖት ኦፍ ኮንፍሊክት ኤሪያዎች ካሉበት ትምህርት ቤቶች ውጭ ሞላ። ከተማውንም ገጠሩንም የዳሰሰ ጥናት ነው ይሄ ብለን ስናወራ ሙሉ ሀገሪቱን ክፍሎች ሁለቱንም ከተማ አስተዳደር ሁሉንም ክልሎችን የዳሰሰ ጥናት ነው። መረጃዎች ከሁሉም መጥቷሉ። ከዚህ በተጨማሪ ግን ጠቅላላ ያለፉትን የአስር ዓመት የአስራ ሁለተኛና የአስረኛን ክፍል ዴታን ራሱ ወስተን አድሚኒስትሬቲቭ ዴታ ኳንቲቴቲቭ ላይ አናላይዝ አድርገናል። በተለይም ትሬንዱ ምን ይመስላል ከዚህ በፊት የመጣበት አዝማሚያ ምን የሚያስላል የሚለውን በደንብ ማወቅ ስለሚያስፈልግ፣ ሪሊ ምን ያህል ተማሪ ወደ ዩኒቨርሲቲ ያልፍ ነበር የሚለው አሁን ያለው ቁጥርና የድሮ ቁጥሩ ራሱን ምን ነበረው የድሮ ሲስቴም ላይ አሁን ካለው ጋራ ምንድን ነው ልዩነቱ የሚለው ነገር ለማወቅ እሱንም ተጠቅመናል። ይሄ እሱኛ ላይ ስንመጣ ሁሉንም ክልል ጠቅላላ በሀገሪቱ ላይ የተፈተኑትን ቅድም ስጠቅሳቸው የነበረውን ኒርሊ አንድ ሚሊየን አካባቢ ተማሪዎችን የየአመቱን ወስደናል። አንዳንድ ሚሊየን ብለህ ስታወራ ወደ ኒርሊ አንዳንድ ሚሊዮን ተማሪ ይኖራል ብለን አስብም ብናደርግ ወደ 10 ሚሊዮን አካባቢ ወይም 9 ነጥብ ሳንቲንግ ሚሊዮን አካባቢ የተማሪዎችን ዴታ አይተናል። እንትኑን ማለት ነው። ከዛ ውጭ ግን ሁሉንም ማህበረሰብ ሁሉንም ክልሎችን አይተናል። በእነዚህም ክልሎች ላይ ምናልባት ሄደን ስናየ እነማናቸው ተጠያቂያን ብለን ካወራን እሱን ማንሳስልም ያስፈልግ መምህራኖች አስራ ሁለተኛ ክፍል ላይ በተለይ ከሀይ ስኩል ላይ የሚያስተምሩ መምህራኖች፣ የትምህርት ቤቶቹ ርዕሰ መምህራን፣ የተማሪዎች ተወካይ ሶሪ፣ የወላጆች ተወካይ ወላጅ ኮሚቴ የምንለው በትምህርት ቤቶች ላይ የሚገኙ እሱ ብቻ አይደለም። ማለፊያ ውጤት አግኝተውና ማለፊያ ውጤት ሳያገኙ ግን ቀርቶ ሪሜዲያል የሚባለውን እድል አግኝተው ዩኒቨርሲቲ ውስጥ ያሉ የሁለቱን ዓመት ተፈታኞችንም ጭምር ጠይቀ ናቸዋል። የተወሰነ ዩኒቨርሲቲ በፈተና ላይ የሚለውን ነገር ደግሞ አድሬስ ለማድረግ ሪሊ በፈተና ወቅት ላይ የነበረውን ሲቹዌሽኑን አንደርስታንድ ከማድረግ አንጻር ፈታኞችን፣ የዩኒቨርሲቲ መምህራኖችንም ኢንተርቪው አድርገናል። ፈተና አድሚኒስትሬሽን ሴንተር ብሎ ተብሎ የተቋቋመውን በዩኒቨርሲቲዎች ውስጥ ላይ ያሉትንም እነሱም እንድናምና ወስተን ኢንተርቪው አድርገናል። አጠቃላይ በዚህ ስቴክ ውስጥ ያሉትን ትምህርት ቢሮ የክልል ትምህርት ቢሮዎችንም የክልል ትምህርት ቢሮ ዋናዎችንም ጭምር በእነዚህ ክልሎች ላይ ያሉትንም ምንድን ነው የምለውን ነገር የተፈጠረውን ነገር ኋይ ሀው፣ ለምን እንዴት የሚሉትን ጥያቄዎችን ከመጠየቅ አንጻር እነዚህ አካባቢ ላይ መጠይቆችን ደርሰናል። አገር አቀፍ ነው ማለት ነው። ሁሉም እንግዲህ ወደኋላ ወደ አስር ዓመት መለስ ስንል ዳታ ለማየት ሞክራቸዋል። አዲሱ የፈተና ሲስተም ደግሞ ሁለት ዓመቱ ነው። ከዚህ ጋር አነጻጽራችሁ ያያችሁብን ነገር አለ? ምንድን ነበረ ክፍተቱ? በጣም ጥሩ። አሁን እሱ ነው አሁን የህብረተሰቡንም ግንዛቤ የፓብሊክ ፐርሰፕሽን የምንለው ቀደም የምንለውንም ሰው ሁሉ ሁላችንንም በደንብ ያልተገነዘብን ነው ወይም በደንብ ማየት በሚገባን ልክ ያልታየ ነገር የምለው አንዱ እሱ ነው። ያየ ነው ከዛ እሱን እኛም እሱን አይተን የተገነዘብ ነው ማለት ነው። ዳታውን አይተን ምንድን ነው ለምሳሌ 2007 በአበሻ 2007 ላይ አስረኛ ክፍል የተፈተኑ የተማሪዎች ቁጥር 990986 አካባቢ ነው። ኒርሊ አንድ ሚሊዮን ማለት ነው። እነዚህ ልጆች ከሁለት ዓመት በኋላ የት ይደርሳሉ? 12ተኛ ክፍል 2007 2009 ላይ ስንት ናቸው? 12ኛ ክፍል ናቸው ማለት ነው። ኦኬ ከዛ ተማሪ ስንት ተማሪ አስራሁለተኛ ክፍል ፈተና ተፈተነ። በጣም በቃ እዚህ ጋ ነው ጥያቄያችንን ማንሳት ያለብን። ከነዛ ተማሪዎች አስራሁለተኛ ክፍል የተፈተኑት 285 ተማሪ ፈተና ስለነበር ማለት ነው አስረኛ ክፍል ላይ ፈተና የወሰዱት 29 ተማሪ ነው። አስራሁለተኛ ክፍል ከነዛው ተማሪዎች ከሁለት ዓመት በኋላ 28 ሰው የቀሩት የት ሄዱ? አሁን አንዱ መነሳት ያለበት ነው፣ በኋላ የምንመጣበት ነው። ከዚህ ከ285 ሺህ ተማሪ ስንት ተማሪ ደግሞ ለዩኒቨርሲቲ አለፈ የሚለውን ቁጥር ማወቅ በጣም ወሳኝ ነው። ይሄ 117 ተማሪ አለፈ ከ285 12ኛ ክፍል ላይ ከተፈተኑት ወይም ከተቀመጡት 117 ይሄ በፐርሰንት ስታወጣ ወደ 41 ፐርሰንት ይላል። እንደዚህ እያለ ይቀጥላል። 207 አይደል ቅድም ያልነው መነሻችንን 208 ላይ የነበሩት 2010 ላይ 12ኛ ይደርሳሉ እነሱም ወደ 281000 ተማሪዎች ናቸው። ኒርሊ እንደውም 1 ሚሊዮን አካባቢ ነበር 10ኛ የተፈተነው ከዛ ውስጥ 12ኛ ክፍል ላይ የተቀመጠው ወደ 281000 ተማሪ ነው። ይሄ ወደ ደግሞ 41 ምናምን ፐርሰንት ላይ ያወርደዋል ያለፉት ቁጥሮችን ወደ 110 አካባቢ ከ17 ወደ 110፣ እንደዛ እያለ ይቀጥላል። ኦልሞስት ተመሳሳይ፣ ያ ተመሳሳይ፣ እንደዛ እያለ 40 ፐርሰንት፣ 49 ፐርሰንት፣ 46 እያለ ይቀጥላል። እስከ መቼ ድረስ እስከ 2000 በፈረንጆቹ በእኛ ደግሞ እስከ በእኛ አቆጣጠር ስንቆጥረው እስከ 2013 ድረስ እንደዛ እያለ ይመጣል። ኪን 2014 ላይ ደግሞ ሌላ ቁጥሩ ነው። 12 ክፍል ላይ ተፈተ ነው 900 ሺህ ተማሪ፣ 900 ሺህ ተማሪ አካባቢ 12 ክፍል ተፈተ ነው። 2014 ላይ 2014 ላይ 911 ሺህ ተማሪ 12 ክፍል ተፈተ ነው እንዴ! ከዚህ በፊት 280፣ 285፣ 290 እንደዚህ ነበር። ይሄ ቁጥር እንዴት ነው የመጣው ብሎ ማንሳት ተገቢ ነው። ይሄ ቁጥር ለምን መጣ? የአስረኛ ክፍል ፖሊሲ የምንለው ከ2011 ጀምሮ ቆመ። ገብተዋል። ከሁለት ዓመት በኋላ አስረኛ ያጣራቸው ነበር። ሰባ ምናምን ፐርሰንቱን አስረኛ አጣርቶ ወደ ቲቪቲ እና ወደ ተለያዩ መስኮች ይሄደ የነበረው አሁን እንዳለ ያንኑ ቁጥር ይዞ መጣ። ኦኬ ይሄን አሁን በጣም መገንዘብ የሚያስፈልገን ማለት ነው። ይሄን ከተፈተኑት ወደ 30 ሺህ ተማሪ አለፉ። የመጀመሪያ ላይ ያ 33 እንደ ማለት ነው። ስለዚህ ከ200 ሺህ ተማሪ እና ከ900 ምናምን ሺህ ተማሪ በመቶኛ ሲቀመጥ ማለት ነው። ይሄን እንደ ማለት ነው። ስለዚህ ሳምቲንግ 3 ፐርሰንት ምናምን ፊልተር አውት ሲያደርግ የነበረው የአስረኛ ፖሊሲ በመቅረቱ ቀጥታ ተፈተነ። ከዚህ ውስጥ 3 ፐርሰንት አለፈ። እሺ አንድ አጀስመት መስራት አለብን። አስረኛ ባይኖር ያቺ 3 ፐርሰንት ስንት ትደርስ ነበር? 3 ፐርሰንቷ ሳትሆን ያቺ 2009 ላይ የነበረው 2009 ላይ የነበረው ቀድሞ ትሬንድ ስንት ነበር ማለት 285000 ብለን ከዛ ውስጥ 117000 ተማሪ ያለፈ ብለን፣ 117000 ነበር የሚያልፈው ቀድሞ የነበረው። አስረኛ ባይኖር 149000 ተማሪ ነበር የሚያልፈው። እነዚህን ቁጥሮችን ዘንበለ ብለ ነበረው አስረኛ የለም ብለን አሱም አድርገ ነው ለነበረው ቁጥር ስናካፍል ቀድሞም ሲያልፍ የነበረው 11% 10% ነበር አሁን ይሄን ነው ሶ አሁን ቀድሞ በነበረው በሲነማታ የነበረው አስረኛ ባይኖር ሲያልፍ የነበረው ቁጥር 10% 11% አንድ ደግሞ አንድ ዓመት ላይ ወደ ፐርሰንት አካባቢ አልፏል። ይሄ ሌላ መገር ላይ ትሬንዱ እንደዛ ያሳያል። ወደ ከፍተኛ ትምህርት ተቋማት የሚያልፉት 11 12 ድረስ እንደሆነ ያሳያል። ኦኬ ከፐርሰንት ነው አሁን ወደ 3% መጣ ነው አሁን አንደኛ አሁን ግንዛቤያችን ውስጥ የሆነ ከ60 ከ40 ሳይሆን ወደ 13 የመጣ ነው፣ ከ11 ወደ 3 ቀንሷል። አሁን ይሄ 8 መቀነሱ ከምን ጋር ይገናኛል የምለው ነው። አሁን ደግሞ ሌላ የምናነሳው ጥያቄ ማለት ነው። አሁን ግንዛቤያችንም ያው ፐብሊክ ፐርሰፕሽን ብለን የምናወራው አሁን እዚህ ጋር አንዱ የምናስተካክለው ከዚህ ጀምረን ነው ማለት ነው። ላይክ ሊሆነ ከ12ተኛው ፎቅ መሬት ላይ መውረድን ያክል ሳይሆን ከአንደኛ ወይም ከሁለተኛ ፎቅ ወደ መሬት መውረድን የሚለውን ነገር ያሳየናል። ቁጥሩ እንደዛን አይነት ነገር ነው የገጠመን ነገር። ይሄ ቁጥር ግን ትንሽ ነው ማለት አይደለም፣ ስቲል ሲግኒፊካንት አይደለም እያልኩ አይደለም። መቶ ሺህ ከሲያልፍ ከነበረው 30 ሺህ ላይ ነው የወረድ ነው። በአብሶሉት ቁጥር ትልቅ ቁጥር ነው፣ ግን በፐርሰንት ከ11 ፐርሰንት ወደ 3 ፐርሰንት የመጠ ነው የሚለውን ነገር ይነግረናል። ይህንን ጋር ለምንድን ነው ብለን ስናወራ አንድ አሁን አድሚኒስትሬሽኑ እዚህ ጋር ይመጣል። አዲሱ የፈተና አሰጣት ስርዓት የምንለው ነገር እዚህ ጋር ይመጣል። አዲሱ ሪሊ የፈተና አሰጣጥ ስርዓት ነው ለ8 ፐርሰንቱ ኮንትሪቡት ያደረገው ወይስ ሌሎች ችግሮችም አሉት የሚለውን አሁን በሁለቱ መነጽር ማየት ያስፈልጋል። አዲሱን ፈተናን ስናይ ምን ጎበጎ ገኖች ነበር የሚለው ከቦጎጎኖቹ መነሳት አለብን። አንደኛ የአዲሱ ፈተና እንደ ሀገር በትምህርቱ መስክ ላይ ወይም በትምህርቱ ሴክተር ላይ እንደ ሀገር በጣም ሌብነት የሚባለው ወይም ስርቆት የምንለው ነገር በጣም ይሄ መሰረቱን በደምብ አድርጎ ቢውልድ አድርጓል። ይሄን ስንል ተማሪ ብቻ አይደለም በስርቆት ላይ የሚወነጀለው፣ መምህራኑም፣ ወላጆችም፣ ትምህርት ቢሮ ኃላፊዎችም፣ ትምህርት ሚኒስትርም ጭምር። ፈተና ይወጣ ነበር እንዴ ከትምህርት ሚኒስትር ጀምሮ እስከ ታች ፈተናው ድረስ ሰንሰለት አለው። ማሲቭ የሆነ የቼቲንግ ሲስቴም ያለው አገር ነው የነበረ አንድ ወቅት ላይ፣ እንዲሁም በጣም ትልቅ መነጋገሪያ የነበረበት ጊዜ እንደነበር አስታውሳለሁ። ስለዚህ አካዳሚክ ኮራፕሽን በጣም ሊነሳ የእናንተም ተቋም ከዚህ በፊት በዚህ ዙሪያ ላይ ጥናት አድርጎ ነበር። ሞር ትኩረት ያደረገው ግን ኩረጃ ላይ እንደነበር አስታውሳለሁ። እኛም ፕሮግራማችን ላይ የቀረበ ፕሮግራም ነበር። ምናልባት ወደኋላ አምስት ዓመት ይመልሰናል። ግን ምንድን ነው እዚህ ጋር ማሰብ ያለብን? እንደ ሀገር በዘርፉ አካባቢ መዝቀጥ መውረድ፣ እንደገና ደግሞ የተማረ ወድቆ አይወድቅም። ማነው የተማረ ወድቆ አይወድቅም የሚባለውን ኮንሰፕት በአሁን አምጥተን ስንመለከተው ደግሞ ምን የተማረ የት ደረሰ የሚባለው አባባልንም በማህበረሰቡ አእምሮ ላይ እንዲፈጠር አድርጓል። ምክንያቱም በማስ ይገባና በማስ ስራ ያጣል። አለምክንያት ይገባና ተፈቶ ሲወጣ ብቃት ስለሌለው ፍሩትፉል ስለማይሆን ስራ ላይ በጣም ደካማ ይሆናል። ስለዚህ ተመራጭነት አይኖረውም። ግን በአንዳንድ ሁኔታዎች ደግሞ ያልተማሩ ሰዎች በሌላ አንገል ሰክሰስፉል ሆነው ሲያይ ስለዚህ የማህበረሰብ ምንድ ነው እየተማረ ወድቆ አይወድቅም የሚለውን ትቶ የተማረ የት ደረሰ የሚለውን እንዲያዳብር ያደርገዋል። ይህ ሳይኮሎጂካል ኢምፓክት ነው፣ እንደ ማህበረሰብ ውድቀትም ነው። በጣም ጥሩ። አሁን ያነሳቸውን ነገሮች በደንብ አድርገን እናወራለን። በቃ በጣም ጥሩ ጥሩ ነገሮች ናቸው። አሁን የእኛን ጥናት ከዚህ ጋር ስለሚገናኝ ማለት ነው ስንመጣ የቅድም ስለፈተናው ስናነሳ ስለነበረ ያን ማሲቭ ቺቲንግ የምትለው ቅድም አንተ የምትለው ነገር ጋር የሚገናኘው እሳው እሱን ልማድ አድርጎት ስለነበረ፣ በጣም ትልቅ የሆነ በ በዛ ማለፍ በስርቆት የሚለውን ነገር ይሄ ትሬንድ አድርገነዋል። እሱን ልማድ አድርገን ነው ስለነበረ ያንን ከማስቀራት አንጻር በጣም በጎ ጎን አለው። በጣም በጎ ጎን አለው። ጠንካራ ተማሪዎች አሁን እንዲወጡ ተማሪ ያርጋል፣ ያጣራል፣ አጣርቷልም። ጠንካራ ተማሪዎች ደግሞ ከዚህ በኋላ ትምህርት ላይ ትኩረት እንዲያደርጉ ሪዋርድ እንደሚያደርግ መጠንከር፣ መጎበዝ፣ ኮሚቴድ መሆን አሁን እንደሚለይ ማንም በማንም ላይ ተለጥፎ አያልፍም የሚለውን ነገር እንዲያይ እንዲያደርግ እንዲያመጣ አድርጎታል። ይህ ፈተና ሲስቴም የተማሪዎች ብን የክላስ አተንዳንስ በተለይም የጎበዝ ተማሪ ክላስ አተንዳንስ እንዲጨምርም አድርጓል ላይብሬሪዎችም ጭምር እንዲጨናነቁ አድርጓል። አሁን ፈተና ዝግጅት ያስፈልጋል የምለውን ቀርቷል። በነገራችን ላይ ለፈተና መዘጋጀት፣ ማጥናት፣ ኮሚቴ መሆን የሚሉ ነገሮች ቀደም የምንለው የተማሪ ደረሰ የሚል ነገር በኋላም የምናየው ነገር ነው። በማህበረሰብ ውስጥም ስለተፈጠረ ከብዙ ነገሮች ጋር የሚገናኝ ማለት ነው። ስለዚህ ለትምህርት የሚሰጠው ቫሊስ ወድቆ ስለነበረ ይሄ ነገር በጣም ይሄንን ሽፕ ከማድረግ ይሄንን እንደገና ወደኋላ ከመመለስ አንጻር በጎግኖችን ይዞ መጥቷል። ይሄ ፈተና ነገር ግን ቅድም የምንለው ስምንት ፐርሰንት አሁን ስርቆቱ ስትቀንሰው አንዱ ፋክተር ስርቆት ዲፔንድ አድርጎ ሲያልፍ የነበረው አሁን መስረቅና ማለፍ የሚባለው ነገር ሲቀር በመስረቅ ላይ ዲፔንድ አድርጎ ሳይዘጋጅ የሚያልፈው ተማሪ ወደኋላ እንዲቀር አድርጓል። ቁጥሩን እንዲቀንስ አድርጓል። ይሄ አሁን ፖዘቲቭ አንዷ ነች እንጂ ብቻዋን አይደለችም። ነምበር ፋክተሮች ስላሉ በኋላ በደንብ ዲቴል ስለምንል ሁለተኛው ምናልባት ይሄ ሲስቴም ሲጀምር ምን ተፈጥረዋል? ዩኒቨርሲቲ ላይ ነው አሁን ፈተና አሰጣት ሲስቴም ይመጣ። ዩኒቨርሲቲ ትራቪል አድርገው ነው ተማሪዎች የሚፈተኑት እና ዩኒቨርሲቲ ትራቪል በሚያደርጉበት ታይም መልካም ገጽታ እንዳለ ሁሉ አሁን ከገጠር ከሩቅ ዲስታንስ የሚንቀሳቀሱ ተማሪዎች እነዚህ ልጆች እድሜያቸውም ገና ልጆች ናቸው እና ከቤተሰብ አካባቢ በጣም ርቁ የማያውቁ ናቸው እና በተጨናነቀ ትራንስፖርት ውስጥ ረጅም ጉዞ ተጉዞ ዩኒቨርሲቲ ይገባሉ። ዶርም ይይዛሉ። ዶርም ላይፍ አዲስ ነው። የዩኒቨርሲቲ ሽንት ቤት፣ ካፍቴሪያ አጠቃቀም አዲስ ነው። ምግብ በሙሉ አዲስ ነው። ካፌ ያልኩት እሱን አዲስ ነው። አጠቃላይ እዛ ውስጥ የመጡበት ይሄ የተጨናነቀ ባስ ያልኩ ነገሮች በሙሉ አዲስ ነው። እነዚህ ነገሮች በጣም ኃይለኛ በሆነ ቁጥጥር ስርዓት ውስጥ ነው። ዶክተር የዛሬ ውይይታችንን እዚህ ላይ ገታ እናድርግና ሳምንት እንመለስበታለን። ውድ ቤተሰቦቼ ከሼልፍ ላይ የተሰኘውን ፕሮግራም ከዶክተር ደሳለኛን ሲሶ ጋራ ያደረግነውን ውይይት በተለይ ደግሞ በወቅታዊው የ12ኛ የመልቀቂያ ፈተና በተመለከተና የታየው ውጤትና ከዚህ በኋላ ያለውን ተግዳሮት እንዴት መፍታት ይኖርብናል በሚል በፖሊሲ ጥናት ተቋም የተጠናውን ጥናት በተመለከተ ነበር ያወራነው። ሁለተኛውን ክፍል ሳምንት እንመለስበታለን። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ።